ምድር ሰው ሰራሽ በሆኑ በርካታ ችግሮች እየተፈተነች ትገኛለች። ከነዚህ ችግሮች መካከል ደግሞ የአየር ንብረት ለውጥ ዋነኛው ነው። በምድር ላይ የመሬትን መጠነ ሙቀት መመዝገብ ከተጀመረበት እንደ ኤሮፒያኑ አቆጣጠር 1850 ጀምሮ ከኢንዱስትሪ አብዮት ማለት ነው፣ ባለፉት 175 ዓመታት ውስጥ ከፍተኛ የመሬት ሙቀት የተመዘገበውም በ2024 በፈረንጆቹ ባለፈው ዓመትም ነበር። የሙቀት መጠኑም 1.5 ዲግሪ ሴልሽስ ሆኖ መመዝገቡን የአየር ንብረት መረጃ ብሔራዊ ማዕከል፣ ናሳ፣ የዓለም ሜትሮሎጂ ድርጅትና ሌሎች ተቋማትም ይህንኑ መረጃ አስደግፈው በመረጃ አውጥተውታል። የኢንዱስትሪ አብዮትን ተከትሎ ትልልቅ ፋብሪካዎች በመስፋፋታቸውና የሚጠቀሙትም እንደ ድንጋይ ከሰልና ነዳጅን የመሳሰሉ የኃይል አማራጮችም የበካይ ጋዝ ልቀት እንዲለቀቅና አየር ንብረት ለውጥ ላይም 75 በመቶ ኃይሉ የችግሩ ምንጭ እንዲሆኑ መደረጉን የተባበሩ መንግስታት ድርጅት መረጃ ያሳያል። በአየር ንብረት ለውጥ የሚደርሱ አደጋዎች መካከልም የባህር ማነት መስፋፋት፣ የበረዶ ግግር መቅለጥ፣ ጎርፍ፣ ሰደድ እሳት እንዲሁም ከፍተኛ ማዕበሎችም ተጠቃሾቹ ናቸው። ከነዚህም የአየር ንብረት ለውጥ የወለዳቸው ክስተቶች ምድር ላይ ከፍተኛ ውድመትን ፈጥረዋል፣ ለብዙ ህዝብ መፈናቀል ምክንያትም ሆነዋል። የሚፈጠረውም የአየር ብክለት የጤና ጠንቅ እየሆነ ይገኛል። በየዓመቱም የአየር ንብረት ለውጥን ምክንያት በማድረግ 13 ሚሊዮን ሰዎች ሕይወታቸውን እንደሚያጡም የተባበሩ መንግስታት ድርጅት መረጃ ያሳያል። በአየር ንብረት ለውጥ ችግር በሚሊዮን የሚቆጠሩ በየብስና በውሃ አካላት ላይ የሚገኙ ብዙ ህይወቶች ከምድር ላይ ከቅርብ ዓመታት ውስጥ የመጥፋት አደጋ እንደተጋረጠባቸውም መረጃዎች ያሳያል። በአንድም ሆነ በሌላ መልኩ በአየር ንብረት ለውጥ ተጽዕኖ በዓለም ላይ 3.6 ቢሊዮን ዜጎች በተለያየ መንገድ ተጋላጭም ሆነዋል። ይህንን ተጽዕኖ ለመቀነስ በየጊዜው የተለያዩ ዓለም አቀፍ ውሳኔዎችም ይወጣሉ። ነገር ግን ተግባራዊ ማድረግ ላይ ያለው ውስንነት ችግሩ መፍትሄ እንዳያገኝም አድርጎታል። ለዚህም ተግዳሮት በዋናነት ከፍተኛ ሚና ያላቸው የበለጸጉት ሀገራት ቢሆኑም ችግሩ ግን በደሃ ሀገራት ላይ ይብሳል። ችግሩን ለማቃለል ትኩረታቸውንም በስፋት በታዳሽ ኃይል ልማት መጠቀም ላይ ማድረግ እንደሚጠበቅባቸውም ይነገራል። የካርቦን ልቀትን ለመከላከል የደን ምጣኔን በማሳደግ በአየር ንብረት ለውጥ ላይ የአየር ንብረት ለውጥ ስምምነቶችንም ወደ መሬት በማውረድ ሀገራት በጎ ተጽዕኖ ማሳረፍ የሚኖርባቸዋል። በዚህ ዘርፍ ላይ ኢትዮጵያ የጀመረችው የአረንጓዴ አሻራ መርሃ ግብርም ዓለም ላይ በአየር ንብረት ለውጥ ላይ ተጨባጭ ለውጥ ስራ ተደርጎም የሚታይም ሆኗል። ባለፉት የለውጥ ዓመታት የተተከሉ 40 ቢሊዮን በላይ ችግኞችም እንደ ሀገር ትልቅ መንግስት የወሰደ የፖሊሲ እርምጃ መሆኑም ይነገራል። በዚህም ኢትዮጵያ የደን ሽፋኗን ከ17 በመቶ ወደ 23 በመቶ በማድረስ ተጨባጭ ለውጥ እንዲመጣም አድርጋለች። ይህም በሥነ ምህዳር ጥበቃና ተጠቃሚነት ላይ በዓለም አቀፍ መድረኮችም ሁሉ እውቅና የተሰጠውም ሆኗል።